በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐሙስ የሚጸለይ የንስሐ ጸሎት። አቤቱ አምላኬ በቅዱሳን ተማሪዎች ጸሎት እለምንሃለው እማልድሃለው። በበረከት ባርከኝ፣ በምረትህ ይቅር በለኝ፣ በረዴትህም ጠብቀኝ፣ ተማጸነኝ። ኃጢአቴን ይቅር በል፣ በደሌን ደምስስ፣ አበሳይን በይቅርታ አቅልል። ጠላቲን አጥፋ ሰይጣን ጠላቲን በእነዚህ የተቀደሱ ስሞች ከግሬ መረገጫ በታች ቀጥቅጠው። ራፎን ራፎን ራፎን ራኮን ራኮን ራኮን ጴስ ጴስ ጴስ አፍሎስ አፍሎስ አፍሎስ ምልዮስ ምልዮስ ምልዮስ እናኤል እናኤል እናኤል ጽራኤል ጽራኤል ጽራኤል ህልናኤል ህልናኤል ህልናኤል ሃሊዮስ ሃሊዮስ ሃሎስ ኖሮስ ኖሮስ ኖሮስ ኬሮስ ኬሮስ ኬሮስ ፍሎና ፍሎና ፍሎና ፌሎስ ፌሎስ ፌሎስ ኤናስ ኤናስ ኤናስ ኤናአኤል ኤናአኤል ኤናአኤል ሲሮስ ሲሮስ ሲሮስ ሊኖስ ሊኖስ ሊኖስ ሌፍሮስ ሌፍሮስ ኤሮን ኤሮን ኤሮን፣ ከሁሉ የሚበልጥ ልማሄል ብርስ ባሄል በነዚህ የተቀደሱ ስሞች ከኃጢአት አንፃኝ እጠበኝ፣ በምረት ይቅድበለኝ እንጂ እንደ ስራ ያተክፈለኝ። እኔ ባሪያህ ኃይለ ሚካኤል የደን ጥሳታ ታሳየኝ። አቤቱ አምላኬ ከሰይጣን ጠብ አድነኝ፣ ከሚያሳስት ፍቶትና ወደ ጨለማ ከሚወስድና ከሞት ወጥመድ ሁሉ አድነኝ። ሰይጣንን አሳፍረው እኔ ከኔ እንዲሸሽ ከኔ እንዲሸሽና ወደ እኔ እንዳይቀርብ አጥፋው። ኃይሉ ይቀጥቀጥ፣ ምክሩም እንዳመድ ይብነን። አቤቱ አምላኬ እኔ ባሪያህ ኃይለ ሚካኤልን ከኃጢአት ሞትና ከሚባል እሳት አድነኝ። ካንተ ዘንድ ይቅርታና እምረትን አገኝ ዘንድ ኃይልን ስጠኝ፣ በኋለኛው ዘመን በፊትህ አታሳፍረኝ። አቤቱ አምላኬ እኔን ባሪያ ኃይለ ሚካኤልን ከጥፋት ዘመንና ከክፉ ቀኖች አድነኝ። ነፍሴና ሥጋዬን በሰላም በደህንነት ጠብቅ፣ ተማጸን። አቤቱ አምላኬ እኔ ባሪያ ኃይለ ሚካኤልን ሰውነትን ከሚያደክምና አጥንትን ከሚቀጠቅጥ የሥጋ ድካምና ሕመም አድነኝ። በቸርነት ጸጋ ፈጥነ ፈውሰኝ። አቤቱ አምላኬ እኔ ባሪያህ ኃይለ ሚካኤልን ማዩ ማይ እና ገብጥ ከሚባሉ በሽታዎችና ኬር ከሚባል ሕመም አድነኝ የራስና የአይን ሕመም እንዳይቀርበኝ ከኔ ፈጽሞ አስወግድ፣ ከውድቀቴም ማንሳኝ። አቤቱ እግሮቼን ከዳጥ፣ አይኖቼን ከለቅሶ፣ ነፍሴን ከኃጢአት አድን። መንገዴን ወደ ሰላም መንገድ አቅና፣ የልቤንም አይኖች አብራ፣ ወደ ተሻለ ምራኝ ያለ ጥርጥርና ያለ ሐዘን እውቀትን ስጠኝ በልቤ ውስጥ ደስታን ሐሴትን፣ የዋትን ትዕግስትን ምላ አቤቶ በምድር ደስታን በሰማይ ህይወትንና ድህነትን ስጠኝ። የኔን የባሪያን ያለሚኪልነስ አታጥፋ። አቤቶ እንደ ተማሪዎች አፍቅረኝ። የለመንኩትን ሰማይ ማረኝ፣ ይቅርበለኝ፣ ጠብቀኝ፣ ተማጸነኝ። ኃጢአቴንም ይቅርበል፣ ከሐዘንም አረጋጋኝ። አቤቶ ሰማይን ያለምሰሶ ምድርን በኋላ ላይ ያለካስ ሚያጽንዳጽና በቅዱስ መንፈስ ኃይል አጽናኝ። አቤቶ ከሐዘንና ጭንቅ ሁሉ አድነኝ። በምድር ላይ ካለው ሁሉ ክፋት በሰማይ ካለው የሌለ ኩነኔ ከሚነድሳት ከዚህ ሁሉ እኔን ባራይን ኃይለ ሚካኤልን በእነዚህ የስሞች ኃይል አድነኝ፣ አሜን። አቤቱ አንተ ከኔ ጋር ኑር። እኔ አቤቱ አንተ ከኔ ጋር ኑር። ከኔ ማተራቅቅ ይቅርታንም ምረትም ዞትር በኔ ላይ ይሁን። ቸርነትህ በኔ ላይ ይገለጥ። ፍቃድህና ፍላጎትህ የሚያድነኝ ይሁን። እኔ ይህንን ነገር መፈጽም አልችልም። ለአንተ ግን ሁሉ በትዕዛዝ ይፈጸማል። አቤቱ ይህንን በአፍ የነገርኩትንና ወደ አንተ የለመንኩትን ሁሉ እንደ ቸርነትና እንደ ይቅርታ ብዛት ትፈጽምልኝ። አንተም ፍጹም ምስጋና ይገባል ለዘላለም አሜን። አቤቱ እግዚአብሔር አምላኩ ያመሰግንሃለሁ። የአባቶቻችንን በረከት አሳድርብኝ ከቅድስታና ከቅዱስ ያሬድ ከሰባቱ ሊቃነ መላእክት ትረሪት በረከት አሳትፈን፣ ሀገራችንን ከጥፋት ሰዋችንን ከስደት ጠብቅልን። በሰላም የወጡትን በሰላም ወደ ሀገራችሁ ተመልስልን ዘንድ እንማጸናሃለን። የእናታችን የቅድስት ድንግል ማርያም ትረሪት በረከት አሳትፍልን ዘንድ አንተን በአባትነት እኔ በልጅነት እንዲያልቅ ጠራሃለሁ። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል አቤቱ፣ ወደ ፈተና ማታግባን ከክፉሉ አድነን እንጂ መንግስት ያንተናትና፣ ሀይ ለክብር ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለው። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ የአሸናፊ እግዚአብሔር እናቶች ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምንኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን፣ አሜን፣ አሜን።